ሰላም፣ ሰላም እንዴት ናችሁ? ውድ የረሙ ካን ቸኮሌት ቤተሰቦች፣ አማን ነው እኔ ያለውላችሁ፣ አልሐምዱሊላ። ሰሞኑ እንዴት ነው ብርዱ? አልቻል ነው ቤተሰቦች፣ በጣም ብርዶኛል። ተሻፋፊኝ የመጣሁት አሁን እራሱ ትንሽ እየዘነበ ነበረ። ያው ዛሬ አንድ ሰርፕራይዝ አለህ ተብያለሁ። ማያ ጠብቀኝ ብላኛለች፣ ያው የምናቃት ቦታ። ላንተ ቆንጆ ሰርፕራይዝ አለኝ አለች እስኪ ሰርፕራይዙን ልስማ ብዬ መጥቻለሁ እና ምን ልታደርገኝ እንዳሰበች ሰርፕራይዝ አላብቅም ና ያው ባለፈው ሰርፕራይዝ ባለፈው ያደረገችኝ አይታችኋል። እናቴን አስደስታልኛለች እኔንም አስደስታኛለች። እና የማዘርን አካውንት ከፍተን ደግሞ ያው አስር ሺ ሰብስክራይብ በአንድ ቀን ውስጥ ብቻ አርጋችሁኛል። ቸኩ የፋሚሊ ክለብ አመሰግናለሁ። ቴንክ ዩ ሶ ማች። ያው ታውቃላችሁ የፈለገ የሰው ልጅ መጥፎ ሊሰራ ይችላል፣ ግን አንድ ሰው እናታችሁን ከወደደላችሁ በምን ሙ ልጠሩታችሁም እና እኔ ደግሞ እናቴ የሚወድልኝ ሰው ወዳለሁ። እና ከማያ ጋር ዲል አድርገን ከዚህ በኋላ እናንቺ ያለን ግንኙነት ያው ባለፈው ነግሬያችሁ ነበር። እስኪ ማያ ድጋሚ ሰርፕራይዝ አረጋለሁ ብላኛለች። በምን ሰርፕራይዝ ልታደርገኝ ትችላለች? አላቅም፣ በምን እንደምታደርገኝ አላቅም። እውነቱን ለመናገር ማያ በጣም ተስተካክላለች። አሁን ላይ ጥሩ ሆናለች። እና ያው የሰው ልጅ ነው ነውና ከሰው ልጅ ስህተት አይጠፋም እና ያለባትን ችግር ፈታለች፣ ምናምን ያለውን ነገር አስተካክላለች እና ለኔ ደግሞ መልካም ነች። እውነቱን ለመናገር እኔ ጋር አንድም መጥፎ ነገር አድርጋብኝ አታውቅም። እና እስኪ ሰርፕራይዝ አደርጋለሁ ያለችኝ ነገር ምን እንደሆነ አላውቅም። እና በጣም እንትኗ እየበዛብኝ ነው። እለቷ ከእለት ወደ ቀን ጥሩነቷ እየበዛብኝ ነው። እና ቤተሰቦች አሁን ማያ እየመጣች ነው። ተደዋው ላይ እየመጣው ነው ቅርብ ያለው ምናምን ብላኛለች። እሷ ስቀር በርጋ ስደርስ ነው ኢንትሮ መስራት የጀመርኩት። እና ቤተሰቦች ሰዎች እሷ ስትመጣ፣ ደግሞ እስቲ በምን ሰርፕራይዝ እንዳደረገችኝ እንደምታደርገኝ አብረን እናያለን። ካሜራማን በምን ይመስላል እኔ አላቅም፣ እኔ አላቅም በምን እንደምታደርገኝ ግን፣ ያው እስቲ የማያን ሰርፕራይዝ አብረን እናያለን። ይው ደርሳለች፣ እየመጣች ነው እየመጣሽ ቤተሰቦች፣ ምንድን ምን ለብሳ ነው እየመጣችሁ? ስማ ቤተሰቦች፣ ሰዎች ምን ለብሳ ነው እየመጣ? እንዴ ማናት? ማናት? ማያ ናት። ማያ ናት። ማ

ማያ ምንድን ነው የለበሽ ማለት ያምራል በጣም ያው ባለፈው እንደዛ ለብሼ ደስ ካላችሁ ዛሬ ደግሞ እንደዚህ ልብስ ወር ደስ ይላችኋል ብዬ እንደዛ ለዛ ሰዎች ነው እና ሶ ሰርፕራይዝ ያልሽ ይብልልኝ ይሄ ከዚህ ላይ ሰርፕራይዝ አለ አልጠበኩም ታውቂያለሽ እንዴት አልጠበኩም ማለት ሌላ ነገር የጠበኩ ሰርፕራይዝ ምናምን ነገር ሰርፕራይዝ አይደለም ነው እኮ። ግን በጣም ሞር አልጠበኩ ነው የምልሽ። እንደዛ ነገር እኔ ነው። ቤተሰቦች ቤተሰቦች አንድ ሺህ ነው ቤተሰቦች፣ በጣም የሚያምረው ማያ፣ ሰሞኑን በጣም ሰርፕራይዝ በጣም እያበዛሽ ነው ያው ምክርን እንሰማለን። አንተ ገብራለህ በጣም የሚያምሩ ማን ያልጠበኩ ኬታ ምጣሽ ልብሱ ነው እንዴ? ጓደኞች እኮ አሉኝ። ጓደኛሽ ልብሰሽ ያው ባለፈው ቀሚስ ማሚ ማንተም ደስ ካላችሁ ደዚ ብለሽ ደግሞ እንዴት ደስ ይላችሁ

ቆንጆ ሰርፕራይዝ ነረሽ ያምራል፣ ምናምን። አይ ዋናው፣ አይ ቲንክ አንተም ማሚን ትወዱታላችሁ፣ የቤት ተስፋ አደርጋለሁ፣ ቤተሰቦችም። ጥያቄ አለኝ ትላለህ። እንትን ከዳጊ ጋር ምን ደረሳችሁ? ፈታችሁት ወይ ጉዳዩን ጋ ያው አላወራንበትም። ያው እስካሁን ምንም የመጨረሻ ነገር የለም። እዛው ላይ ነው። እዛው ላይ ማለት እዛው ላይ ነው በቃ። እንድጣላችሁ እኮ ታዲያ ለምን አትፈቱትም? ላይክ አንድ ወንድ እኮ ለአንድ ሴት ሪስፔክት ሲኖረው ነው ጉዳዩን በተፈቱታለች። እዚህ አንድ ሴት ልጅ እኮ ከፍቅረኛው ያወጣችሁ ነገር ነው ከሌላ ሰው አይደለ እንትን እምትለው እና ሴት ልጅ ደግሞ ሪስፔክት በጣም ትፈልጋለች። ሴት ልጅ ለሴት ልጅ ሪስፔክት በጣም ነው የምትፈልገው። አዎ፣ ግን እሱም ያው ስሜታዊ ሆኖናል ያን ነገር ያደረገው ገባሽ? ለሁሉም ነገር ስሜታዊ መሆን እኮ አሪፍ አይመጣም። ራሴ ሰውን እኛ ነው ምጨርሰው። አይ ራሴ ፈቷለሁ ነገር ከሆነ ይሆናል፣ ማይሆን ነገር ከሆነ ደማ ያው ቤተሰብ እንደምታውቁት የእኔና የማያን ጉዳይ አውርተንበታል። ላይ ብዙ እንደደከምሽ ተቀመጭ፣ ተቀመጭ ደረቅ አይ ቲንክ ደረቅ ነኝ። ደረቀ ያ አምራል እና የቤተሰቦች እንደዚህ ያምሩባት መታለች ማያ እኔን በግሌ ሰርፕራይዝ አርጋኛለች። እህቴ መስላ መታለች። ያው እንደሪያ ልጅም እህቴ ነሽ ታውቂያለሽ አለ እህ ቴረሽ አለ እኔና ማያ ለጓደኛ ቦሸ እና ፈጣሪ ደግሞ ከፍቅረኛሽ ጋር ያስታርቅሽ ከዳጊ ጋር ማለት ነው፣ ከዳጊ ጋር ያስታርቅሽ በሰላም እኛ ምን ጥራለን? እንሞክራለን፣ ያለውን ነገር እንሞክራለን። ከባሽ ማየት ረሙን ሰርፕሪዝ ነው የመጣሁት። ዳጊ፣ መውራታችን አሁን ላይ አስፈላጊ ነው ብዬ አላስብም። እንዴ ዳጊ ማለት፣ እሱ ጉዳይ ነው ግን ጉዳዩ ላይ አሁን ላይ ግን በቃ አሁን ላይ እኔ የመጣሁት ሰርፕራይዝ ላደርግ ነው እንጂ ስለሱ ላወራ አይደለም። ሰርፕራይዝ እኮ ሆኛለሁ። በጣም ነው የሚያምረው። እንዲ እኔ በጣም ነው፣ ግን ደግሞ ማውራት አልፈልግም። በጣም ደስ ይለኛል። ችግር ያለው አይመስለኝም። እውነቱን ለመናገር ላይክ ጀስት መታረቅ ስላለባችሁ ስለ መታረቅ ነው ያወሩት። ስለ መታረቃችንም ስላለመታረቃችንም ሚሆን ከሆነ ይሆናል፣ ማይሆን ከሆነ አይሆንም። ስለዚህ አሁን ደግሞ ስለ እሱ ማውራት አልፈልግም። አምሮ ብሻል ከቀን ወደ ቀን ሰርፕራይዝ እየጨመረ ነው እየመጣ ያለው፣ አለ ለእኔ መልካምነት እየበዛ ነው ያለው። በጣም ቴንኪ የኔ ውዷ እህት።

ባለፈው ወር የተስማማ ም መሰለኝ። አሁን ስካውንት ከፍታላችኋል። በአንድ ቀን አስር ሺህ ገብቷል። ዳላች እንዳልኳችሁ እንዲ ያምሩ ብሻል ማዘር ያለችውን ስለ ሰማሽ ውለታሽን እመልሳለሁ እኔም አንድ ቀን የአንቺን ውለታ ውለታም እመልስ ዘንድ ያርገኝ ነው። እኔ አንተ ደስ ይልሃል ብዬ ነው እያደረኩት ያለሁት እንጂ እንደ ውለታ ከአንተ ምንም ነገር ጠብቄ አይደለም። እንደ ውለታ አይደለም። እንደዛ ነው እንደሚሰማ ነው። እኔ እንደ ባዳ ላይክ ላደረግሽኝ ነገር አመሰግናለሁ። እኔም በነገሮች ተስተካክለው ለአንቺ የማስደስትበት ቀን እንደዚህ ሰርፕራይዝ ማድረግበት ቀን ይመጣል አልሽ። እንደ ውለታ እየቆጠርከው ነው እያደረግኩት ያለሁትን ነገር አደለ? እንደ ውለታ አትቁጠረው። እኔ እንደ ውለታ እንድትቆጥረው አይደለም ያለው። ለምን እንደ ውለታ አመን ለምን ትቆጥረው አለ። እኔ ደስ እንዲል ነው እንደማለት እኮ ነው። እና ይሄ ምንድነው አንቺ ደስ እንዲል ብዬ ነው እንጂ ምንም ፈልጌ አይደለም። አመሰግናለሁ ግዴታ አንድ ሰው ለአንድ ሰው የሚያደርገው ነገር ከአንተ ነው ነገር ፈልጌ ነው ማለት ነው። እንደዛ ነው እንደምታስበው፣ ሰው የሚመለስ ነገር አይደለም ነው የምትይው? አይደለም፣ ግን ደስ እንዲል ነው ያደረኩት። አለቅ ውለታ ምናምን ምን አስፈለገ? ማያ እሺ፣ አሁን ነገሮች ላይ ይኸውልሽ፣ አሁን አንቺ ምንም ትረጅኝ አልቻሽ ቤተሰብ፣ አሁን ምንም ያልተረዳዳ ነው ነገር ምንድን ነው ቤተሰብ። እኔ አሁን ጊዜሽን መብላት አልፈልግም የአንቺ የተረዳሽ ነው። ማያ እኔ ጊዜ ነው ሰርክብኝ ብያለሁ። እኔ እየተሰማኝ ነው እንደዛ፣ ምክንያቱም እኔና አንቺ በጣም የሚለየን ነገር በጣም ብዙ ነው። በጣም እኔና አንቺ በቃ አስር ፐርሰንት፣ እኔና አንቺ አብረን መሆን አንችልም። ተረዳሽኝ? አንቺ ነው እኔ የምጠቅምሽ ማያ፣ እኔ አልጠቅምሽም። የማይጠቅመኝ ድራሽ ያውቃል ብታውቂ ማን እኔ ጋር አትመጭም ነበር እኔ አንተን ለማስደሰት ነው ዛሬ የመጣሁት አይደለ? አንተ ግን እያስከፋህ ነው። እንደዛ ነው እኮ ማያ። አንተ አጭር ነገር ምናግሽ ነገር የሚጠቅምሽ ዳግም ነው። ለሚጠቅመኝ ነገር ራሴ አውቀዋለሁ። አንተ አትነግረኝም እኮ ነገሮችን አስተካክዬ ከዳግም ጋር ሰላሙን እኔ ምናግሽ ዳግም አትበል የዳግምና የኔ ጉዳይ የራሳችን ጉዳይ ነው። ማ የሰው ልጅ ለአንድ ባለበት ጉዳይ ይፈታል፣ አለቀ። የሰው ልጅ ለአንድ ሰው የሆነ ውለታ እየዋለ በመጣ ቁጥር ራሱ ላይ ነው ፍቅሩ የሚጨምረው። ይዘ ቤተቀለሽ። አንቺ ደግሞ እያደረግሽ ያለሽው ነገር ሞር ለእኔ ያለሽ ቦታ እንዲጨምር ነው እያደረግሽ ያለሽ። ለማንኛውም እኔ የመጣሁት አንተን ሰርፕራይዝ ና ደስ እንዲል ለማድረግ ነው እንጂ ስለ ዳግም ከዳግም ጋር አስታርቀኝ አላልኩም። ስለ ዳግም እንድታወራልኝ አይደለም የመጣሁት አይደል? አደለም፣ እኮ ማያ። አሁን ስሜት። ረሜ፣ አንድ ነገር ልንገር። ስለ ዳግም እንድታወራኝ አይደለም የመጣሁት። ኔ እኔ እሰይ፣ ስለ ዳግም አታውራብኝ፣ አልፈልግም። ተቀመጥ። አንተ ሆነህ ነው እንጂ ማርያምን፣ አልቀመጥም ነበር። ማያ ስሚ፣ እኔ ከዳግም ጋር ሆኜ ልትለኝ ነው አይደለም? ከሱ ጋር ያለሽ ነገር ሰላም ነው ረሜ? ደግመ ስለ ዳግም ማያ፣ እኔ ሰላም እየተሰማኝ አይደለም። አትረጂ ስለ ዳግም አታንሳብኝ፣ አልፈልግም። ምን ሆነህ ነው? ዴ ዳግም ዳግም አትበል፣ አልፈልግም። ምን አንድ ሰው ያልፈለገው ነገር ላይ አልፈልግም፣ በቃ ነው አትወጂ። አ ነገሩ ለምንድን ነው ራሽ ለምን እንደምትዋሽ አይ ነው ዳግም እንደምትወጂ እኮ አይ ነው ዳግም እንደምትወጂ አውቃለሁ። ምን ማለት ነው? በለ ዳግም አታውራልኝ፣ አልፈልግም። ረሙ ምን ሆነህ ነው? አልፈልግም። እንግዲህ ነው የምነግርሽ ነገር እሱ ጋር ሰላም ትሆናለሽ፣ ያለ ብዙ የምታወጂኝ እንዳል ውሸት እንደሆነ ማሰብ ማቀ ነገርኩሽ። እኔ የምትወጂኝ ከሆነ ከሱ ጋር ሰላም ትሆናለሽ፣ ያለበለዚያ ውሸት እንደሆነ ነው። በቃ ነገሩ እንጂ ለአንተ ስል እኔ ዲስሪስፔክት የሚያደርገኝ ሰው ጋር አብሬ አልሆንም። መሆን አለመሆን ሳይሆን፣ ልንገርሽ። ማ መጀመሪያ ልንገርሽ፣ ሰላም ትሆናለሽ። በቃ እኔ ልነግርሽ የምችለው ሌላ፣ ደግሞ እኔ ልነግርሽ የምችለው እኔና አንቺ ጋር ያለው እህትና ወንድምነት ነው ቅርደሽ ሰምተሽ እኔና አንቺ ጋር ያለው እህትና ወንድምን ከዚህ የዘለ ነገር የለንም ይሄን ማወቅ አለብሽ ከዳም ጋር ደግሞ ሰላም ትሆናላችሁ ነገሩ ይፈታል እነ ድሮ ሰላም እንሆናለን ቅርደሽ ማለት አንተ ራስህ ታረቅ እኔን አታስገባኝ ሰላም ፍጠሩ እኔን አታስገባኝ በጣም ብሶ እኮ አንቺን እኮ እንደ ክፉ እኮ ሲያይሽ እኮ እኔ ብቻ እኮ ነው ያልገፋሽ አይደል ምክንያቱም ውስጥሽን ስለማውቀው ትርዳሽን እሷን ከዛ ቦታ ሰጧት። እች ክፉ ሲባል እኮ ለምንድን ነው ነገሮች እንት ያልኩት ውስጥሽን ስለማውቅ አርለማ ክፋት እንዳለብሽ ስለማውቅም፣ ስለዚህ አንቺ ነገሮችን እንደዚህ ሳይሆን መፍታት ያለብሽ ሰላም፣ እኛም ወደ ድሮ ሰላማችን መለስ። በቃ ነገሩን ቀለል አድርጊ፣ ትርዳሽና ጊዜ ይፈታዋለሽ። አሁን ግን ደግመ ዳግም እንዳትል ካልክ ይሄዳል የኔሽን ጉዳይ ጊዜ ይፈቷል። እሺ፣ አሁን አይደብርሽ? አልደበረኝም እና አቤት ሰዎች የዛሬው ቪዲዮአችን ይህን ይመስል ነበር። ማስት ቁጣ ትንሽ እንትን ትላለች። አቤት ሰዎች የዛሬው ቪዲዮአችን ይመስል ነበረ። ነገሮች እንደሚፈቱ ተስፋ አደርጋለሁ። በቅርቡ ከማያ ጋር ተስማምተናል እና እንደዚህ አምሮብሽ ስለመጣሽ ከልብ አመሰግናለሁ። ማያ ሶሪ፣ ሌላ ነገር ሳይሆን በምስጋና ደረጃ ነው። በጣም አመሰግነው። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ ሰብስክራባችን ቀን እሷ ችግር ሁላችሁም ከልብ እናመሰግናል። ሰብስክራይብ እያደረጋችሁ አለም፣ ሰብስክራይብ አድርጉ። ላይክ ሼር፣ ሰብስክራይብ አድርግ እንዳደረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ከማያየ ጋር ቆንጆ የጓደኝነት የትና የወንድር ቪዲዮ እንሰራላችኋል። አረማይ አብራችሁ ጠብቁን። ሁላችሁም እንወዳችኋለን። በቀጣይ ቪዲዮ እስከምንገናኝ ድረስ ያው የማያን ባይዘዊ ከአስር ኮመንት ላይ ስጠዋት። እንደዚህ አምሮባት አረማይ ትቆጭ አልተቆጣውም።